ሰላም ሰላም የዩቲዩብ ተመልካቾቼ እንዴት ናችሁ ልኝ በዚህ ቪዲዮ እንዴት የፌስቡክ አካውንታችሁና ቲክቶክ አካውንታችሁ ጉግል አውቶነቲኬተርን በመጠቀም የተሻለ ሴቭ ማድረግ እንደምትችሉ እና እንዲሁም የቴሌግራም አካውንታችሁ ቱስቴ ቨሪፊኬሽንን በመጠቀም በቀላሉ ወደ ሌሎች ሰዎች እጅ እንዳይገባ ማድረግ እንደምችሉ አሳያችኋለሁ። ለዚህ ቻነል አዲስ ከሆናችሁ ሼር ሰብስክራይብ እንዳትረሱ። አሁን ቀጥታ ወደ ቪዲዮ፣ መጀመሪያ ወደ ፕሌይ ስቶር በመግባት ጉግል አውተንቲኬተር ብላችሁ ሰርች ታደርጋላችሁ። ካደረጋችሁ በኋላ ይህ እንደዚህ አይነት ከመጣላችሁ፣ እሱም ሶፍትዌር ነው ለዛሬ የምንጠቀመው። እኔ ከዚህ በፊት ኢንስታል ስላደረኩት ነው ኦፕን የሚለኝ። ከዚህ በፊት የማትጠቀሙ ከሆነ ኢንስታል አድርጉትና ከዛ ኦፕን በሉት። ሰው መጀመሪያ ስትከፍቱ እንደዚህ ይመጣላችሁ። አነጻ ነው የሚመጣላችሁ። ቲክቶክ ላይ እንዴት መጠቀም እንደምችሉ ላሳያችሁ። መጀመሪያ ወደ ቲክቶክ አካውንታችሁ ትገባላችሁ። አካውንታችሁ ከገባችሁ በኋላ እዚህ ጋር ጫፍ ላይ ያለው ሰው ወሰረዝን በመንካት ሴቲንግስ ኤንድ ፕራይቬሲ የሚል አለ። እሱን ከገባን በኋላ እዚህ ጋር እንደምታዩት ሴኩሪቲ ኤንድ ፐርሚሽንስ የሚል አለ ወደ እሱ እንገባለን ማለት ነው። እዚ ጋር ቱ ስቴፕ ቨሪፊኬሽን የሚላለ ሰው እኛ እሱን ነው መጠቀም እንፈልገው ሰው ቱ ስቴፕ ቨሪፊኬሽን የሚለው እንመካለን ማለት ነው። ከዛ እዚ ጋር አውተንቲኬተር የሚላለን አውተንቲኬተር የሚለው እንጫናለን ማለት ነው። ሴት አፕ ኤን ዩገድ ትላት አላችሁ እኛ እንደ አዲስ መክፈት ለምንፈልግ እዚ ጋር ኮፒኪ የሚላለ ይሄ ቁልፍ ነው ወስደን አውተንቲኬተር ላይ ፔስት የምናደርገው ኮፒኪ እንለዋለን ኮፒ አድርጎታል፣ ወደ ክሊፕ ቦርዳችን። ከዚህ በመቀጠል ወደ አውተኔት ኬተራችን እንመጣና አድ ኮድ እንለዋለን። ከዛ ኢንተር ኤ ሴት አፕኪ የሚላለ እሱ እናደርግለታለን ማለት ነው። ለምሳሌ ይሄ ለቲክቶክ ስለምንጠቀመው ቲክቶክ ብለን ሴፍ እናደርገዋለን። ከዛ እዚህ ጋ ታች ላይ መሀል ላይ እንደምታዩት ዩርኪ የሚለው ጋር ያመጣነውን ቁጥር ነው የምናስገባው። ከዛ ታች ላይ ያለው ችግር የለውም፣ አድ እንለዋለን። እንደምታዩት ቲክቶክ ብሎ አምጥቶልኛል ማለት ነው። በመቀጠል ይሄ የሰጠን ኮድ ኮፒ አድርገን በመውሰድ ቬሪፋይ ለማድረግ ማለት ነው። እዚህ ጋ ኔክስት እንለዋለን። ቲክቶክ ላይ በመመለስ ከዛ ያመጣነውን ቁጥር ፔስት እናደርገዋለን ከአውተነቲኬተር ማለት ነው። ያው በተሳካ ሁኔታ አውተነቲኬተር ተርን ኦን ሆነዋል። አሁን ደግሞ ፌስቡክ ላይ እንዴት ማድረግ እንደምችሉ ላሳያችሁ። መጀመሪያ ወደ ፌስቡክ አካውንታችሁ ትገቡና መቀጠል እዚጋ ጫፍ ላይ እንደምታዩት ሴቲንግስ የሚላለ አለ። እቺ ሰርክል ዋጋ በመንካት ወደ ሴቲንግስ እንገባለን ማለት ነው። በቀላሉ የፈለግ ነው እንዲመጣልን፣ እዚህ ጋር ሴኩሪቲ ብለን ሰርች እናደርጋለን። እዚህ ፓስወርድ ኤንድ ሴኩሪቲ የሚላለ እሱ ጋር በመንካት ወደ ውስጥ እንገባለን ማለት ነው። እኛ የምንፈልገው ቱ ፋክተር አውተንቲኬሽን ስለሆነ እሱ ጋር እንነካለን ማለት ነው። ስለዚህ ጋር አካውንታችን ያስመርጣቸዋል። እሱን በመንካት ወደ ውስጥ ስለዚህ ጋር ያስመርጣቸዋል። እኛ አውተንቲኬሽን አፕ ስለምንጠቀም ባለበት ኔክስት እንለዋለን። ችን ኮፒ የምትለዋን ኮፒ በማድረግ ይሄ የምታይ ጽሑፍ ኮፒ አድርገን እንወስደዋለን ማለት ነው። ከዛ ወደ አውተንቲኬ አፕሊኬሽን ጋር በመሄድ እዚህ ጋር ታች እንደምታዩት ፕላስ ምትላለች፣ ፕላስዋ ጋር በመግባት እኛ ቁጥር ኮፒ ስላስመጣን ኢንተር ኤስ ሴታፕ ኪ የሚላለ ስንነካለን ማለት ነው። ከዛ እዚህ ጋር ሱሙን አስገቡ ይለናል። ለምሳሌ የፌስቡክ ስለሆነ ፌስቡክ እንበለው፣ የፌስቡክ አውተንቲኬሽን ስለሆነ እዚህ ጋር ዩር ኪ የሚለው ኮፒ አድርገን ያመጣነውን ፔስት ማድረጉ እንዳትረሱ። አድ እንለዋለን። አድ ስናደርገው አውቶማቲካሊ የፌስቡክ አካውንታችን ከጉግል አውተንቲኬተር ጋር ኮኔክት ይሆናል ማለት፣ ፌስቡክ የሚል መጥተዋል። ሰው ከኛ የሚጠብቀው እዚህ እንደዚህ በመንካት ኮፒ አድርገን ቁጥሩን እንወስደዋለን። ከዛ ቁጥሩን በመውሰድ እዚህ ጋ ኔክስት እንለዋለን። ያመጣነውን ቁጥር እዚህ ጋ ለማረጋገጥ ቁጥሩን አስገባ እያለ ነው። ያመጣሁትን ቁጥር ፔስት በማድረግ ኔክስት እንለዋለን ማለት ነው። ከዚህ በመቀጠል ደግሞ እንዴት የቴሌግራም አካውንታችሁን ቱስቴ ቨሪፊኬሽን ቶርን ኦን እንደምታደርጉ ላሳያችሁ። መጀመሪያ ወደ ቴሌግራም አካውንታችሁ ትገባላችሁ። በመቀጠል እዚህ ጋር በመምጣት ሴቲንግስ ሚላለስ ሴቲንግስ ከገባን በኋላ ፕራይቬሲ ኤንድ ሴኩሪቲ ሚላለ፣ ወደ እሱ እንገባለን። እዚህ ጋር እንደምታይ ቱስቴ ቬሪፊኬሽን ሚላለ፣ ኦፍ ነው ያለው። ተርኖን አልተደረገም ከዚህ በፊት ማለት ነው። ሱ ጋር እንነካለን ቱ ስቴፕ ቨሪፊኬሽን ሴት ፓስወርድ ይለናል። ሴት ፓስወርድ የሚለው ጋር እንጫናለን። እዚህ ጋር አዲስ ፓስወርድ ነው የምናስገባው፣ ለምሳሌ እኔ ያስገባለሁ ከዛ ያስገባ ነውን መልሰን እናስገባለታለን ማለት ነው። ኔክስት እንለዋለን። ከዛ ሂንት ይለናል። የፈለጋችሁትን ማለትም ፓስወርዱን ለማስታወስ ይጠቅመኛል ብላችሁ የምታምኑበትን ጽሁፍ ለማስገባት ማለት ነው። እንደፈለጋችሁ ማስገባት ትችላላችሁ። እዚጋ ጋር በዛ ኔክስት እንለዋለን ከዛ ሪከቨሪ ኢሜይል አስገባ እያለኝ ነው። ምናልባት ፓስወርዱ ብትሳሳቱ ወይም ቢጠፋባችሁ ኢሜይል እንዲልኩላችሁ የምታምኑትን ኢሜይል ወይም ያላችሁ ኢሜይል ማለት ነው። በመቀጠል ሪከቨሪ ኢሜይል ካስገባችሁ በኋላ ቬሪፊኬሽን ኮድ ወደ ኢሜይሉ ይልካሉ። እዚጋ እንደምታዩት ቬሪፊኬሽን ኮድ ልኮልኛል ማለት ነው። ከዛ እንደዚህ ካስገባን በኋላ ፓስወርድ ሴት ይለናል። ሶ ሪተርን ቱ ሴቲንግስ እንላለን ማለት ነው። ዩቲብ ተመልካቾቼ ቪዲዮውን እንደወደዳችሁትና እንደሚጠቅማችሁ ተስፋ አደርጋለሁ። በቀጣይ ደግሞ እንደዚህ ጠቃሚ ጠቃሚ ቲፖች እንዲደርሳችሁ ሳብስክራይብ ማድረጉ እንዳትረሱ። ለዛሬ የነበረኝ ቪዲዮ ይሄን ይመስላል።